ሰው ፊዚካል ቦዲ ነው። ሁለቱ የተጣሉት ሰዎች የሚታይ የሚዳሰስ የሚጨበጥ አለ ሁ የሚታዩ የሚዳሰሱ የሚጨበጡ ሰዎች ናቸው አይደለም የሚቃረሉት። አሁን ወደ እግዚአብሔር ጋር ስትመጣ እግዚአብሔር የሚታይ የሚዳሰስ የሚጨበጥ ፊዚካል ቦዲ ነው አለው መጽሐፍ ቅዱስ ነው የሚለው? የሚታይ የሚዳሰስ የሚጨበጥ ቦዲ አካል አለው እግዚአብሔር አካል አለው። አሳይ። የሚታይ የሚዳሰስ የሚጨበጥ አካል እንዳለው አሳይ። ኦኬ ዳንኤል ምዕራፍ 7:9 ላይ ዙፋኖች እስኪዘረጉ ድረስ አየው በዘመናት የሸመገለው ተቀመጠ ልብሱም እንደ በረዶ ነጭ የራሱም ጠጉር እንደ ጥሩ ጥጥ ነበረ ምንድነው የጠየኩት ጥያቄ እግዚአብሔር አካል አለው ወይ አላልኩም መልስ እንደሌለው ስታውቅ ዝም ብለህ ማይሆን ነገር ውስጥ አንግባኸው ወዳጅ የሚታይ የሚዳሰስ የሚጨበጥ አካል ነው ያለው አለ አልኩ እኮ ሺህ ጊዜ ሺህ ያገለግሉት ነበረ እልፍ አላፋለትም በፊቱ ቆሞ ነበረ ፍርድ ሆነ መጽሐፍን ተገለጡ ብሎ ያስቀምጣል ስለዚህ ይህን እንዳይህ ራእይ ነው ወይስ በውን ነው ራእይ እናት ትንቢት ራእይ ያለውን ነገር ነው የሚያየው። የሌለውን ነገር አለም ያሳየው እግዚአብሔር። ስለዚህ የእግዚአብሔርን ገጸ ባህሪ የሚመስለውን በራእይ ያየ። የሚታይ የሚዳሰስ የሚጨበጥ ነው ያልከ። ዳንኤል እዚህ ጋር ይጨብጦታል፣ ይዞታል። የሚታይ ነው የሚዳሰስ የሚጨበጥ ነው። ዳንኤል ብቻም እኮ አለ? ሙሴም እኮ አየው። አሁን የሙሴን እንሂድና እናያለን። አሁን ዳንኤል ላይ ያየው ቦታ ላይ ራዕይ ነው ወይስ በውን ነው? መጀመሪያ በራዕይ ነው። ራዕይ ነው አለ። አሁን ራዕይውን ትርጉሙን በምንድን ነው ያወቀው? ትርጉሙን ልንረዳ የምንችለው ገጸ ባህሪና ኢንሰንሱ ምንድን ነው? በምንድን ነው ያወቀው ነው ያልኩህ፣ ማራናታ ካላወቀው አላወኩም ነው የሚሆነው። እሺ ጠና ስትልኝ ጠና ስትልኝ ድምጼ በትክክል ይሰማል? ይሰማል። ብዙ ጥያቄ የሚያነሳ ትምህርት ነው እየሰጡ ያሉት። ጥያቄዎቹን ከማቅረቤ በፊት ግልጽ እንደሆንልኝ። አሁን የሰማሁትን በአጭር አስቀምጬ ከዛ በኋላ ጥያቄን እንዳያስከትል ይፈቀድልኝ። ሌሎቹ ሌሎቹ የተናገሩትን ይቅርና የሌሎቹን አለም የሌሎቹን ጠያቂ ሳይሆን እርስ በተናገሩት ላይ አሁን መጨረሻ በተናገሩት ሀሳብ ላይ አነጋገሬ የሆነ የምለውን ሀሳብ አስቀምጬ ወይም ትክክል ካልሆነ የተረዳሁት እንዲያርሙኝ ጭምር ነው። እሱ ሀሳብ ሪቫይዝ ማድረግ የፈለግኩት አመሰግናለሁ። አሁን ቅድም ያስቀመጡት እግዚአብሔር ራሱን በራሱ በወልድ ውስጥ ሆኖ ራሱን በራሱ ያስታረቀ እራሱ እግዚአብሔር ነው እንጂ በወልድና በሰው መካከል ሌላ ሁለተኛ የሆነ አካል ኖሮ ሳይሆን ራሱን የታረቀን ያም ማለት እግዚአብሔር የምንለው አብ ራሱ ነው የታረቀን። የምለውን ወደ አንድ እንጠቀለሉት ነው። ግልጽ ነው። እንደዛ ነው ያሉት? ምን ማለት ነው? በወልድ ውስጥ ሆኖ የታረቀን አብ ነው እያልኩ ነው። አዎ እሱን ለመረዳት ነው። ስለዚህ ቅድም ስጠይቁት የነበረው ሁለት ሰው ሲታረቅ ለምሳሌ እርሶ ከአንድ ጋር ሲጣሉ ሚዲተር የሚባለው አስታራቂ የሚባለው ምንድን ነው? እርሶ ተበዳይኖት የበደሎት አካል አለ። እርሶንና ያን ሰው የሚያገናኝ አስታራቂ የሆነ ሶስተኛ ሰው አስታራቂ ይባላል፣ ወይም ሚዲተር ይባላል። አሁን መጽሐፍ ቅዱስ እያስተማረና እያስረዳ ግልጽ በግልጽ ቋንቋ እየተናገረ ያለው በሰውና በእግዚአብሔር መካከል መካከለኛ የሆነው ክርስቶስ ኢየሱስ አስታራቂ ሆኖ እንደመጣና የመጣው ይሄ ማንነቱ ከምድር ሳይሆን ከሰማይ ከአብ እንደመጣ መጽሐፍ ቅዱስ ይናገራል። ስለዚህ ክርስቶስ ኢየሱስ ቀድሞውኑ ሳይወለድና ኢንከርኔሽን ሳይሆን ሳይወለድ በፊት እንደነበረና ግን የመጣበትን አመጣጥ መለኮት ሰብአዊነትን ለብሶ እንደመጣ መጽሐፍ ቅዱስ ያስረዳል። ያ የእግዚአብሔር ታምር ነው። ስለዚህ የክርስቶስ ማንነት ከሰማይ ነው። ሲመጣም ከአባቱ ዘንድ መጣ። ሲመጣም የአባቱ ዓላማ ነው። የአባቱ ዓላማ ሲሆን ረጅም እንትን ውስጥ ለመግባት ሌላ እንደሱ አይነት ርዕስ እንይዛለን። ብዙ ቶፒክ ውስጥ ለመግባት አሁን ያነሳኸው በምድራዊው እንትን ላይ ሶስት ሰዎች አንድ ሰው ብትጣላ፣ ያ የተጣላው ሰው ጋር ለመታረቅ ሶስተኛ ሌላ አካል ያስፈልጋል አለ። ይሄ አሁን የምትጣላው ሁለቱ ሰዎች፣ አንተ የተጣላቸው የምትላቸው ሁለቱም ፊዚካል ናቸው አይደለም ያ አሁን ግን በእኛና በእግዚአብሔር መካከል ያለው ጥል ላይ እግዚአብሔርም ፊዚካል እኛም ፊዚካል ነን። እንደ የምናመልከው አግናል ያለና ፊዚካል ያለው የሚጨበትና የሚዳሰስ አምላክ ነው። የሌለው አምላክ አይደለም እያመለክን ያለ ነው። አለው አካል ፊዚካል ቦዲ አለው ግን መንፈሳዊ ነው። እኛ አናየውም ግን ባናየውም ከመልስልኛ እንደሱ ከሆነ እኮ በቃ መነጋገር ዝም ብለን እየተቀላለድን መሄድ ነው የሚሆነው። አሁን እየጠየኩህን ነው አለው። ልክ አሁን እኛ ምድራዩ ሰው ፊዚካል ቦዲ ነው። ሁለቱ የተጣሉት ሰዎች የሚታይ የሚዳሰስ የሚጨበጥ አይደለ? ሁለታ የሚታዩ የሚዳሰሱ የሚጨበጡ ሰዎች ናቸው አይደለም? የሚቃረሉት አሁን ወደ እግዚአብሔር ጋር ስትመጣ እግዚአብሔር የሚታይ የሚዳሰስ የሚጨበጥ ፊዚካል ቦዲ ነው? የመለኮታዊ አካል አለው? እኛም ይሄ መጨረሻ ነው የምጠይቅ፣ ከዚህ በኋላ በቃ ዝም እየተዋዋለው ምክንያቱም እንደዚህ ማድረግ አንችልም። የሚጨበጥ ቦዲ ነው ወይ አለው። መጽሐፍ ቅዱስ ነው የሚለው፣ የሚታይ የሚዳሰስ የሚጨበጥ ቦዲ አካል አለው፣ እግዚአብሔር አካል አለው። እሺ፣ አሳይ። የሚታይ የሚዳሰስ የሚጨበጥ አካል እንዳለው አሳይ። ኦኬ፣ ታገሰ፣ መጽሐፍ ቅዱስ ላይ እያወጣሁልህ ነው የምና መልኩ አምላክ የሌለ አምላክ ሳይሆን አካል ያለው አምላክ ነው። ዙፋንና መቀመጫም ያለው ገጸ ባህሪም ያለው፣ አነባለሁ። ዳንኤል ይነበባል። ዳንኤል ምዕራፍ ሰባት ምንድነው የጠየኩህ ጥያቄ? እግዚአብሔር አካል አለው ወይ አላልኩም? መልስ እንደሌለው ስታውቅ ዝም ብለህ ማይሆን ነገር ውስጥ አንግባ ወዳጅ። የሚታይ የሚዳሰስ የሚጨበጥ አካል ነው ያለው አለ አልኩ እኮ ለምን አታስነም በበኝ ታዲያ መጽሐፍ ቅዱስ እኮ ሊያነብብልህ ነው ከዛ አይደለም ልክ አይደለም በል ከዛ በኋላ ላምብብና ከዛ በኋላ ታደርግኛለህ እንደዚህ ይላል ዳንኤል ዳንኤል ምዕራፍ 7 9 ላይ ዙፋኖች እስኪዘረጉ ድረስ አየሁ በዘመናት የሸመገለው ተቀመጠ ልብሱም እንደ በረዶ ነጭ የራሱም ጠጉር እንደ ጥሩ ጥጥ ነበረ ዙፋኑም የእሳት ነበልባል ነበረ መንኮራኮሮቹም የሚነድድ እሳት ነበሩ። በእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበረ። ሺህ ጊዜ ሺህ ጊዜ ሺህ ያገለግሉት ነበረ። እልፍ አእላፋትም በፊቱ ቆሞ ነበረ። ፍርድ ሆነ፣ መጽሐፍን ተገለጡ ብሎ ያስቀምጣል። ስለዚህ ይህንን እንዳለ ራእይ ነው ወይስ በውን ነው? ራእይ፣ ትንቢት፣ ራእይ ያለውን ነገር ነው የሚያው የሌለውን ነገር አለም ያሳየው እግዚአብሔር። ስለዚህ የእግዚአብሔርን ገጸ ባህሪ የሚመስለውን በራእይ ያየ ያ የለም ማለት አንችልም። ዳንኤል ያየ የሚታይ የሚዳሰስ የሚጨበጥ ነው ያል ዳንኤል እዚህ ጋር ጨብጦታል፣ ይዞታል። የሚታይ ነው፣ የሚዳሰስ የሚጨበጥ ነው። ዳንኤል ብቻም እኮ አለ ሙሴም እኮ አየው በቁጥቋጦ ውስጥ እግዚአብሔርን እኮ አየው። አሁን የሙሴን ሄድና እናያለን። አሁን ዳንኤል ላይ ያየው ቦታ ላይ አሁን ወደ ክርክር እንዳሁን ጥያቄ ራይ ነው ወይስ በውን? ኦኬ ራይን ራይ ማለት አሁን ዳንኤል ያ ያየው ራይ ነው ወይስ በውን ነው? መጀመሪያ በራይ ነው ያየው በራይ ያድየው ደግሞ እውን ነው። በራይ ሲያይ ዙፋኖች አይተዋል፣ አንበሳ አይተዋል፣ ድብ አይተዋል፣ የሚያስፈራ አውሬ አይተዋል። አይደለም እሱ ስለ መንግስታት፣ አምስቱ መንግስታት ነው ያወራው። እሱ ይሄ አሁን ስለ እግዚአብሔር ገጸ ባህሪ ነው የጠየቀኝ አሁን አምስቱ ነገስታት ናቸው። ምን የሚለው እኮ በምን አወቅ አምስት ነገስታት መሆናቸው እንደ ከባቢሎን አንስቶ ያሉትን አምስቱን ኤምፓየር ነው ያየው። በምን አወቅህ ነው ያልኩህ ማራናታ። በምንድን ያወቀው ነገስታት መሆናቸው? ነገስታት መሆናቸው አውሬ ብሎ ሲገልጽ፣ መጽሐፍ ቅዱስ አውሬን ሲገልጽ መንግስታት ብሎ ነው የሚገልጸው። አሁን የጀመርነውን ስለ እግዚአብሔር እንጠይቅና ጥያቄንም አላቀረብኩም፣ አንተ ነው የመጣበት። እግዚአብሔር የሚታይ የሚዳሰስ የሚጨበጥ አካል አለው ለማለት ዳንኤል ሰባት ጠቀስከ አይደለም? ዳንኤል ሰባት ላይ የተቀመጠው ላይ ራይ ነው አል። አሁን ራዩን ትርጉሙን በምንድን ነው ያወቀው? ጥሩ። አሁን ትርጉሙን ልንረዳ የምንችለው ገጸ ባህሪና ኢንሰንሱ ምንድን ነው? ሺ ጊዜ ሺ የሚያመልኩትና የሚሰግዱለት ያንን በምንድን ነው ያወከው? ነው ያልኩህ ማራናታ። ካላወከው አላወኩም ነው የሚሆነው። ካወከው ደግሞ ያወክበትን ክፍሉን አሳየንና እናነባለን። ጊዜ እኮ ውድ ነው ማራናታ። ሌሎች ሰዎች ማስተናገድ አለብኝ። አሁን አንተ የገባ ነገር ካለ ይሄ ነገር ሊትራል ነው፣ ዳንኤል ይዞታል፣ ጨብጦታል፣ ፊዚካል ነው እያልክ ነው። ፊዚካል ቦዲ አለ ወይ ስላልኩ፣ አዎ ፊዚካል ነው ብለሃል። ስለዚህ እነዚህ ነገሮች ፊዚካል ከሆነ ፊዚካል መሆኑን ያወከው አሁን ራዕይ ነው። ስለዚህ ትርጉሙን በምንድን ነው ያወከው ስል በዚህ ቦታ ላይ በልና ትርጉሙን አንብብልኝ እስኪ፣ ትርጉሙ ከራስ ሳይሆን ከመጽሐፉ ላይ ትርጉሙን አንብብልኝ።

ወደ ጥያቄ ከመሄዴ በፊት አለ ወደ ጥያቄ ከመሄዴ በፊት ምሰጠው በተናገርከው ነገር ላይ የምናገረው ነገር አለኝ አልክና ምን ጀመርክ። ሰዎች ነበሩ። ለምሳሌ ሰዎች ሲጣሉ፣ ሁለት ሰዎች ይጣላሉ፣ ሁለት አካላት ከዛ ሦስተኛው ሰው ደግሞ በመካከላቸው አስታራቂ ሆነ አማላጅ ይመጣል። አል አሁን ይሄ ከጥያቄ በፊት ብላ ይገባው ነው እንደሱ ከሆነ የምትለው እግዚአብሔር ፊዚካል ቦዲ ነው ወይ ስልህ፣ አዎ አልክ። መጽሐፍ ቅዱስ እግዚአብሔር መንፈስ ነው ነው የሚለው አንተ ግን አይ ፊዚካል ቦዲ ነው አልክ። እሺ አልኩ፣ ተቀበልኩ። ከዛ አልክ እና ምንድነው ማስረጃ ፊዚካል ቦዲ ለመሆኑ ስልህ ዳንኤል ሰባት ነው አልክ። እኔ እኮ እኔ አይደለሁም ወደዚህ የገባሁት፣ አንተ እኮ ቀጥታ ጥያቄ እንድጠይቀኝ እድል ሰጥቻለሁ። አይ ወደ ጥያቄ ከመግባቴ በፊት ግን ምለው ነገር አለ ብለህ ስላልክ ነው። እና ይሄን የሚገርም ነገር አመጣህ። እሺ እየተከተልኩ ያመጣህን ያመጣህን ቦታ የሰጠህን ቦታ ደግሞ ዳንኤል ነው፣ ራይ ነው። ራይው ደግሞ ራይውን ብቻ ሳይሆን ዳንኤል የተናገረው ትርጉሙንም ተናግሯል። አንተ ትርጉሙንም አውቀዋለሁ ስላልክ፣ እሺ ትርጉሙንም አንብብልን ያልኩህ ክፍሉን አሳየንና እናነባለን። ጊዜ እኮ ውድ ነው፣ የመራራት ሌሎች ሰዎች ማስተናገድ አለብኝ። አሁን አንተ የገባህ ነገር ካለ ይሄ ነገር ሊትራል ነው ዳንኤል ይዞታል፣ ጨብጦታል ፊዚካል ነው እያልክ ነው። ኦኬ ፊዚካል ቦዲ አለ ወይ ስላልኩ አዎ ፊዚካል ነው ብለሃል። ስለዚህ እነዚህ ነገሮች ፊዚካል ከሆነ ፊዚካል መሆኑን ያወከው አሁን ራዕይ ነው። ስለዚህ ትርጉሙን በምንድን ነው ያወከው ስልህ በዚህ ቦታ ላይ በልና ትርጉሙን አንብብልኝ እስኪ። ትርጉሙ ከራስህ ሳይሆን ከመጽሐፉ ላይ ትርጉሙን አንብብልኝ። ይህ መጨረሻ ድን ነው ዝም ብለን ንን ውስጥ ሆን አልችል ኦኬ እኔ እያልኩ ያለው እግዚአብሔር መንፈስ ነው ማለት ትክክል ነው። እንደዛ ነው የሚያምነው። ስለዚህ እኔ እናንተ በመንፈሳዊነት አየህ ነው እንጂ አልጨበጥ ነው፣ ግን እግዚአብሔር ያለ ስለመሆኑ መለኮታዊ አካል ስለመኖሩ መጽሐፍ ቅዱስ ይናገራል ነው እያልኩት ያለሁት። እንግዲህ እንደዚህ ነው የሚሆነው። ምንም ማድረግ አልችልም። ምክንያቱም በአንድ በኩል እግዚአብሔር አካል ነው፣ የሚጨበጥ ነው፣ የሚዳሰስ ነው ብሎን አለን። አሁን ደግሞ መልሶ ደግሞ አይደለም፣ እንደዚህ እንዴት ይሆናል? እንደዚህ ሊሆን አይችልም፣ የለም፣ ማስረጃ የለም ነው የሚባለው። ስለዚህ ሌላ ስትመጣ ማስረጃ ከሌለ በቃ ማስረጃ የለም ብለህ ማለፍ አለብህ እንጂ ዝም ብለህ ጊዜህን ማቃጠል የለብህም እንዴ የሆነ የምንነጋገረው እግዚአብሔር ቃል ነው ትንሽ አክብሮት እኮ ለእግዚአብሔር ቃል ያስፈልጋል ሰውን እዚህ የሚሰማንን ሰው ምንም እንደምንም ብንቆጥረው እኛ ግን የሆነ ትንሽ እግዚአብሔር ቃል ነው የምንናገሩ እግዚአብሔር እንዴት ፊዚካል ቦዲ ነው ይባላል አፈን ወጥተህ እግዚአብሔር ፊዚካል ቦዲ ነው ብለህ እንዴት ትናገራለህ መልሰህ ደግሞ እግዚአብሔር መንፈስ ነው ለማለት እና እንደዚህ ማስረጃ በሚጠፋ ጊዜ ል ብትበርም ፍየልናት አይነት ነገር በቃ የኔ ነገር ልክ ነው ለማለት ሲፈለግ እግዚአብሔር ፊዚካል ቦዲ መንፈስ ነው እግዚአብሔር ካልክ በኋላ ፊዚካል ቦዲ፣ ሁለቱ አብረው አይሄዱም። ስለዚህ እንደዚህ አይነት ሰዎች ምንድነው ማወቅ አይደለም ብትፈልጉት፣ ዝም ብላችሁ ጊዜ ነው የምታቃጥሉብን እንጂ እያወቃችሁት እግዚአብሔር መንፈስ ነው የሚለውን እያወቀው መለሰ ፊዚካል ቦዲ ነው። በቃ ዝም ብዬ ፍጥጥ ብዬ ልከራከር ግትር ብዬ አይባልም። ስለዚህ እርቅ የተከናወነው መንፈስ የሆነ እግዚአብሔርና ሰውነት በሆነ ወልድ ነው። ስለዚህ አብ በወልድ ውስጥ ሆኖ ነው የታረቀ ነው። ይህንን ምንም ልናደርገው አንችልም። እና እባካችሁ የምትገቡ ሰዎች ጊዜያችሁን ተጠቀሙበት። ደግሞ እንደዚህ አሁን ቀደም ሲል የሚያደረጉትን ሰዎች አይነት ነገር አታድርጉ።